አሰላሙ አሌይኩም ወረህማቱላህ ወባረካቱ ውድና የተከበራችሁ የፈረሰኛዋ የዩትዮብ ፋሚሊዎቼ እንደት ናችሁ? ደህና ናችሁ ወይ በያላችሁበት የአላህ ሰላምና እዝነት ይብዛላችሁ፣ እያልኩኝ እንግዲህ ዛሬ ደግሞ ተመልሼ ወደ እናንተ መጥቻለሁኝ ማለት ነው። እንዴት ናችሁ በያላችሁበት? የአላህ ሰላምና እዝነት አይለያችሁ። ሰላም ብዝት ይበልላችሁ። ወደ ፋሚሊዎቼ ባለፈው እንትን ስለ አንዲት እህታችን በዱባይ የምትኖር የመዳም ቀመም የመዳም ልጅ በመኪና ታፍኖ የሞተባት ወይም በመኪና ውስጥ ሙቀት አቅልጦት የሚባለው አቃጥሎት፣ እንደዛ ሆኖ ህፃ ልጅ ስለሞተባት እህታችን ነግሬያቸው ነበረ እና ያው እንዴት እንደሆነች ከወንጀሉ ነፃ ትሆናለች እንዴት ያለችበትን ሁኔታ እንዴት እንደሆነ መልሼ እነግራቸዋለኝ ብዬ አስቤ ነበረ። ስለዚህ እስኪ ዛሬ ስለዛ እነግራቸዋለኝ ማለት ነው። እና ውድና የተከበራችሁ የሀገሬ ልጆች እስኪ ላይክ እና ሰብስክራይብ በማድረግ አበረታቱኝ ማለት ነው። ምንም የማይከፈልበትም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ከተመቻቸውም ደግሞ ሻር በማድረግ ብታበረታቱ ቅር አይልኝም። ብቻ ሰው ብቻለው ስለሆነ በላይክም በሰብስክራይብም አበረታቱኝ እላችኋለኝ ማለት ነው። በያላችሁ በሰላማችሁ እየብዛ እያልኩኝ እንግዲህ ስለመጣውበት ነገር እነግራችኋለኝ ማለት ነው። ብዙዎቻችሁ ደንግጣችኋል፣ ብዙዎቻችሁ ደግሞ እኔም ልጅ ይዛለሁ አላህ ይጠብቀኝ ምናምን እንደውም የአራት ወር ልጅ ሁለት መንታ ነው ምናምን ይዛለሁ ሁሉ ያለች ልጅ አለች በኮመንት ላይ እንግዲህ ልጅ የምትይዙ ያው ጥንቃቄ እያደረጋችሁ በእርግጥ በጣም ከባድ ነው ልጅ መያዝ እየተጠነቀቃችሁ ማለት ነው እና ያው ከአምስት ቀን ከስድስት ቀን በፊት ነበር ያው ይህ ነግርኳችሁ ማለት ነው ይድም ስለነበረ እኔም ስላልተመቻችልኝ ልጅቷንም በደንብ መረጃም ስላላገኘሁኝ ያው እስካሁን ድረስ ምንም አልነገርኳቸውም ማለት ነው ያው የተከሰተውን ክስተት ብቻ ነግሬያቸው የልጅቷን መጨረሻ አልነገርኳቸውም ማለት ነው እና ያው ጠባቂው እንግዲህ አላህ ነው ከእንደዚህ አይነት ነገር ከእንደዚህ አይነት ውርደት ከእንደዚህ አይነት እኛን ከሚያነካካ ወንጀል አላህ ስብሀኑ ታላይ እያጽዳን እያርቀን ማለት ነው እና ያው እንደነገርኳቸው እንግዲህ በነገራችን ላይ ኮመንት ላይ ደግሞ ኧረ ውሸት ነው የማይመስል ነገር ምናምን እያለች አለች ማለት ነው። ግን የማይመስል ነገር በሌላ ነገር ልንቀለድ እንችላለን እንጂ በሰው ህይወት ላይ አይቀለድም ማለት ነው። አንደኛ። ሁለተኛ ደግሞ ውሸት ውሸት አይደለም፣ ውሸት አይደለም ማለት እኔ ዝም ብዬ የሆነ ተጽፎ አግኝቼ ምናምን ምናምን አይደለም ያመጣሁት፣ ወይም ዝም ብዬ ሲሉ ሰምቼ አይደለም እኔ ልጅቷንም በአካልም የማውቃት አለው በደንብ ደግሞ የማውቃት የጓደኛዬ ደግሞ ያክስቷ ልጅ ናት ማለት ነው። እዚህን ነገር የተከሰተባት ማለት ነው። እና ውሸት ነው የማይመስል ነገር፣ እንዴት ልጅ እቃ ውስጥ እንደ እንደ ማን ነው እንዴት መኪና ውስጥ ልጅ እንደ እቃ ይረሳል? ያለች አለ። ሊረሳ ይችላል። በእርግጥ የረሱት ወላጆቹ አይደሉም። ወላጁ፣ እናቱ ወይም አባቱ ሳይሆን ሌላ የቤተሰባቸው አካል ነው የረሳው። እና ይረሳል ማለት ነው። ስለዚህ አንዳንዴ ያው እኛም አሁን እኛ ብዙ ነገር እያሰብን ብዙ ነገር እንረሳ ያለ ጭንቅላታችን ብዙ ጊዜ፣ እነሱም እንደዛ እያሰቡ ሊረሱ ይችላሉ። ሰው ናቸው። ሰው ደግሞ ለምንረሳ አይባልም ማለት ነው። ምክንያቱም እኛ የአላህ ፍጡር የሰው ልጆች እንጂ መላእክ አይደለንም። ማንረሳ ማነሳሳት ማለት ነው። ያው ክስተቱ በእርግጥ ተከስቷል። ልጁ እንግዲህ አላህ እዝነትን ያብዛለት ለቤተሰቦችም ሰብሮን ሰጥቶ አላህ የወመል ቂያማ ማሸፈአ ያደርገላቸው ማለት ነው። ያው ህይወቱ አልፎባቸው ልጃቸውን ቀብረው አላህ የሰጣቸውን አሚን ብለው ተቀብለው አልሐምዱሊላ አሁን አባትየው ተረጋግቷል። እናት ግን ያው እናት ናት፣ በቀላሉ ልትረጋጋ አትችልም። ያው አለች ማለት ነው እንጂ ውሸት አይደለም ልላቸው ነው ባጭሩ ማለት ነው። ስለዚህ ያው እኔ እንደነገርኳችሁ ኢድም ስለነበረ ልጅቷን ማግኘት ስላልተቻለ፣ እነሱም ደግሞ አሁን ድንጋጤ ላይ ናቸው። ለቅሶኛው ምኑ ልጅቷም ደግሞ በጣም ደንግጣ ሀቂቃ በጣም በቃ በጣም እኛ ብሾች ደግሞ ማልቀስ ሰው ሲሞት ባህላችንም ስለሆነ በጣም ያዘነችው፣ በዛ ላይ ያሳደገችው ሲወለድ ጀምሮ ያሳደገችው ናት፣ ያው እንደ እናት ባትወልደው ማለት ነው እና በጣም ራሱ አዝናለች ማለት ነው። ግን አልሐምዱላህ ነገራቶቹ ወደሷ አልመጡባትም ማለት ነው። ከእዳው ከወንጀሉ ነፃ ሆናለች። አልሐምዱሊላ እኛ የምንፈልገው ነፃ ሆኖ ነው። በአረባ አገር ሕግ ይቺ ልጅ ወንጀሉን ወደ እሷ ቢያመጡ እኛ ጠብቂ ብለንሽ ልጁን የጥለሹ ነው እኛ እንደዚህ ብለንሽ ለሱ ጠባቂ ቀጥረንሽ ወይም ለልጁ ተንከባካቢ አድርገንሽ በአንቺ ጥንቃቄ ጉድለት ነው ቢለዋት ኖሮ ያው ምንም አታመጣም ነበረ። ግን አላህ ስብን እሷን ጋርዶላታል፣ እሷን ከዚህ ወንጀል ነጻ አውጥቷታል። እኛም ደስ ብሎናል አልሐምዱሊላ። አሁን ስራዋን ያው ውስጡ አቢያዝንም ብትደነግጥም ብትጎዳም ስራዋን እየሰራች ነው ማለት ነው። እና ሰዎቹ ራሱ አላህ የሰጣቸው ሀቂቃ ማለት ነው። ምንም ጥፋት ስናጠፋኮ ልጆቻቸው ራሱ ቢያጠፉ ዞሮ ዞሮ ያጥምጥም መተው እኛ ባላዬ ነው እኛ ላይ ነው የሚያጣብቁት ማለት ነው። ግን አላህ ከዚህ ነጻ አውጥቷት ሰውዬውም ደግሞ ደሞ በቃ አይዞሽ አብሽሪ አባቱ አባቱ ማለት ነው፣ የሕፃኑ አባት አይዞሽ አብሽሪ ምናምን ብሎ ወስዶ ሁሉ መቃብሩን ሁሉ አሳይቷት። በቃ ተረጋጊ፣ አላህ ነው እንደዚህ ያደረገው ምናምን ብሎ ራሱ እሷን ያበረታታት ማለት ነው። እና ያው የተፈጠረ ነገር የለም አላህ ይስጣቸው። አላህ ደግሞ ልጃቸውን በተሻለ ልጅ ይተካላቸው ማለት ነው፣ ልጃቸውን ላጡ ወላጆች ማለት ነው። እና እኛንም ከእንደዚህ ነገር ይጠብቃል። ልጅ የምትይዙ እንግዲህ ጥንቃቄ አድርጉ ማለት ነው። በጣም ጥንቃቄ አድርጉ ልጆች። ማለት በተለያየ መንገድ ነው እንትን የሚሉት የሚያጠፉት ጥፋት በመስኮት ሊሆን ይችላል። ወንበር ስር ብቻ ልጅ መጠበቅ በጣም ከባድ ነው። መዝናኛ ቦታ ስትሄዱ፣ ባህር ውስጥ ውሀ ውስጥ ሊሆን ይችላል። አስቸጋሪዎች ናቸው ማለት ነው እና እህታችን እንግዲህ ያው ዞሮ ነፃ ወታለች። አልሐምዱሊላህ ደስ ብሎናል። ተረጋግታም ስራዋን እየሰራች ነው። አላህ መጨረሻውን ያሳምርላት። ሰዎችንም ደግሞ አላህ ጀዛቸውን ይክፈላቸው። በጣም ከባድ ነው ሀቂቃ ማለት ነው። ልጆች በጣም አሞራ ናቸው። መዝናኛ ቦታ ሄደን ነበረና ና ኢድ ለማሳለፍ ባህር አለ፣ ባህር ሳይሆን ትንሽ የመዋኛ ገንዳ ነገር ማለት ነውና የሆነች አበሻች ነበረን ና አንዱ አበሻ መዳማ ታዛታ ለሆነ ነገር አንጭ ብላ፣ እሺ እሱን እስከማመጣለች ድረስ ልጅቷን ያዥ ብላታለች። ልጅቷን እንድትጠብቅ ለእናቷ ነግራት፣ እሷ ዕቃ ሁለት ዓመጣ ሄዳል። ሴትዮዋ ግን ለቃት፣ ልጅቷን የለችም። ግን አልሐምዱሊላ፣ ልክ ውሃ ውስጥ ልትገባ ስትል ሰራተኛ መታየታለች። ልጅቷ ስትላት፣ ልጅቷ የለችም ልክ ውሃው ልትገባ ማለት ነው። ገና የአንድ አመት ልጅ ናት። በደንብ እንኳን መራመድ የማትችል እንደገና ሄዳ ሮጣ አመጣቻት ማለት ነው። ሮጣ ሄዳ ደንግጣ ላጠርጋ አመጣቻት። ያች ልጅ ውሃ ውስጥ ብትገባ ኖሮ፣ የሆነ ነገር ቢከሰት ከሰራተኛ ራስ አይወርዱም ማለት ነው እና ልጅ የምትይዙ ልጅቷ እራሱ እንደዛ ሆነ ስታተርፋ በጣም ደነገጠ። በቃ እንደዚህ አድርጋ ኮ ሴትዮዋ ጉድ ልታደርገኝ ነበር ጠብቂ ብያት ትይጅ እያለች እና ልጆች አስቸጋሪ ናቸው። በጣም ጥንቃቄ ይፈልጋሉ ማለት ነው። አላህ በዛ ላይ ደግሞ የጠበቃችሁ ውድ ቤተሰቦቼ እና የዱባይዋ እህታችን የመዳም ልጅ ታፍኖ የሞተባት አልሐምዱሊላ ከወንጀሉ ነፃ ሆናለች። እሷ ላይ የተፈጠረ ችግር የለም ምንም ያሏት ነገር የለም። ግን ቲክቶክ ላይ ሲያራግቡ አይቼ ነበር። ሰራተኛ ናት ብለዋል። መዳማ እንዲህ ብላለች። መዳሟ ሰራተኛዋ ያስተኛችው መስሎኝ ነው ዝም ያልኩት ልጄን ብላለች ለሰራተኛዋ ዋጋ ነበር ብላለች የሆነ ነገር አይቼ ነበር ኮመንት ላይ ሲያራግቡ ቲክቶክ ላይ ማለት ነው ያው ልክ መዳሞች መዳሟ ወንጀሉን ወደ ሰራተኛዋ ልታመጣውን አይነት ነገር እሷ ላይ ልጭንባት አይነት ነገር አይቼ ነበር ግን አልሐምዱላ ምንም የተፈጠረ ነገር የለም ይህንም ታሪክ የሰማችሁ እንግዲህ ሰራተኛዋ ወይም እህታችን ላይ የተፈጠረ ችግር የለም ከወንጀሉ ነፃ ሆናለች መዳሞችንም ወይም የልጁን ወላጆች እናመሰግናለን። አላጅዛቸውን ይክፈላቸው እና ውድ ቤተሰቦቼ አሱር እያዘነ ነው። ጨርሻለሁ። አመሰግናለሁ። ላይክና ሰብስክራይብ ማድረግ እንዳትረሱ። በያላችሁ በሰላማቸው ይብዛ ሰላሙ አሌይኩም ወረህመቱላሂ ወበረካቱ።